በዚህ ቪዲዮ ኩላሊትን አደጋ ውስጥ የሚጥሉ ከፍ ሲልም ከጥቅም ውጭ የሚያደርጉ 11 መጥፎ ልማዶችን አጋራቸዋለሁ። በእርግጥ አብዛኛዎቹ በቀላሉ ማስተካከል የምንችላቸው ቢሆኑም ካለማወቅና ትኩረት ካለመስጠት የተነሳ ግን በየቀኑ እየደጋገምን የምናደርጋቸው ናቸው። ሰላም፣ ዶክተር ትንሳኤ ነኝ። ወደ ዩቲዩብ ቻናሌ እንኳን ደህና መጣችሁ። ኩላሊት ከመጀመሪያዎቹ አምስት እጅግ በጣም ወሳኝ ከሆኑ የሰውነት ክፍሎች ማለትም አንጎል፣ ልብ፣ ሳምባና ጉበት ተርታ የሚመደብ ሲሆን በ24 ሰዓት ውስጥም ሁለቱ ኩላሊቶቻችን ከ180 ሊትር በላይ ፈሳሽን ያጣራሉ። ሰውነትን የማጽዳቱን ስራ ያለማቋረጥ በብቸኝነት የሚወጡት ሁለቱ ኩላሊቶቻችን በሰውነታችን ውስጥ የሚገኘውን ደም በሙሉ ቀን ውስጥ ከአራት መቶ ጊዜ በላይ በመደጋገም ያጸዱታል። ታዲያ እሱን መንከባከብ እስካላቆምን ድረስ ሰውነታችን መንከባከብ የማይሰለቸው ቢሆንም በየለቱ የምንደጋግማቸው መጥፎ ልማዶች ግን ቀስ በቀስ ኩላሊት ስራውን ማከናወን የማይችልበት ደረጃ ላይ እንዲደርስ ያደርጉታል። በዓለም ላይ ከ750 ሚሊዮን በላይ ሰዎችን የሚያጠቃው የኩላሊት በሽታ የተለያዩ መንስኤዎች ቢኖሩትም በብዛት የሚከሰተው ግን ከጥንቃቄ ጉድለት መሆኑ ጥናቶች ያሳያሉ። ታዲያ በሽታው ከሚያስከትለው የተወሳሰቡ የጤና ችግሮች እና ሕክምናውም ካለው ከባድ ውጭ አንጻር አንድና አንድ የሚያዋጣው መፍትሄ የኩላሊት በሽታን አስቀድሞ መከላከል ላይ ማተኮር ነው። ለማንኛውም ኩላሊትን የሚጎዱና በሂደት ከጥቅም ውጭ የሚያደርጉ 11 መጥፎ ልማዶችን እንመለከታለን። እስከ መጨረሻው አብራችሁን ይቆዩ። አስራአንደኛ ቀይ ስጋን በብዛት መመገብ የኩላሊት ጤናን ከሚያቃውሱ ጉዳዮች ውስጥ አንዱ ከፍተኛ የፕሮቲን ይዘት ያለው ቀይ ስጋን በብዛት መመገብ ነው በእርግጥ ፕሮቲን የሰውነት ጡንቻን ለመገንባትም ሆነ የሰውነት ክብደትን ለመቀነስ እጅግ በጣም አስፈላጊ የሆነ ንጥረ ነገር ነው ነገር ግን ልክ እንደ ማንኛውም ነገር ሁሉ ከፍተኛ የፕሮቲን ይዘት ያላቸው የእንስሳት ተዋፅኦችን በተለይም ቀይ ስጋን አብዝቶ መመገብ ኩላሊትን አደጋ ውስጥ እንደሚጥል የተደረጉ ጥናቶች አረጋግጠዋል ቀይ ስጋን በብዛት የሚመገቡ ሰዎች ለኩላሊት በሽታ የመጋለጥ እድላቸው በ40% ከፍ የሚል መሆኑን ጥናቶች ያሳያሉ። ቀይ ስጋን በምትመገቡበት ወቅት የሚመነጨው አሲድ በኩላሊት አማካኝነት እየተጣራ የሚወገድ ቢሆንም ያለ ማድረግ ግን ኩላሊት ኮትሮ ረዘም ያለ ጊዜ ይፈልጋል። ነገር ግን በብዛትና በየጊዜው ቀይ ስጋን መመገብ በደም ውስጥ ከፍተኛ የአሲድ መጠን እንዲጠራቀምና አሲዶስ የተባለ ሁኔታ እንዲፈጠር በማድረግ ኩላሊት በአስፈላጊው ፍጥነት ማጣራት ከማይችልበት ደረጃ ላይ እንዲደርስ ያደርገዋል። ይህ ሁኔታ በቀይ ስጋ ተመጋቢዎች ላይ ጎልቶ የሚታይ ቢሆንም በአጠቃላይ ግን ከእንስሳት ተዋጽኦች የሚገኝ ፕሮቲኖችን ስትወስዱ ኩላሊታችሁ ከሁለት እስከ ሶስት ሰዓታት ያህል በከፍተኛ የማጣራት ስራ ወይም ሃይፐርፊልትሬሽን ውስጥ እንደሚቆይ ልትረዱ ይገባል። ከመጠን በላይ ፕሮቲን የምትወስዱ ከሆነ ደግሞ ኩላሊታችሁ ያለ ረፍት በዚህ የማጣራት ከባድ ሂደት ውስጥ ስለሚቆይ በፍጥነት እንዲደክም እና እድሜውም እንዲያጥር ያደርገዋል። ስለዚህ ለሰውነት መገንባት ወይም ክብደት ለመቀነስም ቢሆን በብዛት ፕሮቲን የሚጠቀሙ ሰዎች የፕሮቲን ይዘትነት ያላቸው የእንስሳት ተዋጽኦችን ጠዋት ላይ በመውሰድ በቀረው የቀኑ ጊዜ የሚያስፈልጋችሁን ፕሮቲን ከአትክልትና ጥራጥሬዎች ለማግኘት ስትሞክሩ በኩላሊታችሁ ላይ የሚኖረውን ጫና በከፍተኛ ሁኔታ መቀነስ ትችላላችሁ። አስረኛ ብዙ መቀመጥ። በቀን ውስጥ ለብዙ ሰዓታት መቆም በደም ስሮችና በልብ ጤና ላይ ችግር እንደሚያስከትለው ሁሉ ለረጅም ሰዓት መቀመጥም ኩላሊትን ከባድ አደጋ ውስጥ ይጥላል። ይህ በተለይም ከወንድ ልጅ የበለጠ በሴቶች ላይ የበለጠ ተጽዕኖ እንዳለው ጥናቶች ያሳያሉ። በጥናቶቹ መሰረትም በቀን ውስጥ ከሶስት ሰዓታት በላይ በመቀመጥ የሚያሳልፉ ሴቶች ከሌሎች በ30 ፐርሰንት የበለጠ ለኩላሊት በሽታ የመጋለጥ እድላቸው የሰፋ ይሆናል። ለብዙ ሰዓት መቀመጥ የስኳርና የኮሌስትሮል መጠን ከፍ እንዲል የሚያደርግ ሲሆን በዋነኝነት በኩላሊት ላይ ተጽዕኖ የሚፈጥረው ደግሞ በምንቀመጥበት ሰዓት በሚኖረው ከፍተኛ የደም ግፊት የተነሳ ነው። ይህ ከፍተኛ የደም ግፊት ኩላሊት ስራ እንዲበዛበትና ባላስፈላጊ ሁኔታ በከባድ ጫና ውስጥ እንዲወድቅ በማድረግ በሂደት የሚዳከምበትን ሁኔታ ያፋጥነዋል። ታዲያ የስራችሁ ሁኔታ ለሰዓታት መቀመጥን የሚጠይቅ ከሆነ በኩላሊታችሁ ላይ የሚፈጠረውን ጫና ለመቀነስ በየሃያ ደቂቃው እየተነሳችሁ ለጥቂት ደቂቃዎች ለመንቀሳቀስ መሞከር ይኖርባቸዋል። ዘጠነኛ፣ በቂ ውሃ አለመጠጣት። ይህ ከኩላሊት እጅግ በጣም ቀላሉ ና በሚያሳዝን ሁኔታ ከልጅነት ጀምሮ ተደጋግሞ ቢነገረንም ብዙ ሰዎች የማይተገብሩት ጉዳይ ነው። ኩላሊታችሁ ከደማችሁ ውስጥ ቆሻሻንና ጎጂ ንጥረ ነገሮችን ያስወግዳል። ይህን ለማድረግ ደግሞ ግዴታ ውሃ ያስፈልገዋል። ልክ ነዳጅ ለመኪና እንደሚያስፈልገው ሁሉ ውሃም ለኩላሊት እጅግ በጣም አስፈላጊ ነገር ነው። የመኪና ነዳጅ ከሚያስፈልገው በታቸው ነው፣ መኪናው መንቀሳቀሱ የማይቀር ቢሆንም የመኪናው ሞተር ግን እንደሚጎዳና ዕድሜው እንደሚያጥር ግልጽ ነው። እርሶም ለኩላሊቱ በቂ ውሃ የማትሰጡት ከሆነ ኩላሊታችሁ ከደሙስ ቆሻሻን እያጣራ ወደ ሽንት የሚልክበትን አቅም ያጣል። እየደከመና ዕድሜው እያጠረም ይሄዳል። ስምንተኛ ጣፋጭ መጠጦች። ማንኛውንም አርቲፊሻል ማጣፈጫ የተጨመረባቸውን ጣፋጭ መጠጦችን አዘውትሮ መጠቀም ኩላሊትን ከጥቅም ውጭ ከሚያደርጉ ጉዳዮች መካከል ከቀዳሚዎቹ ተርታ ይመደባል። ጥናቶች እንደሚያሳዩት በቋሚነት የጣፋጭ መጠጦች ተጠቃሚ መሆን ለኩላሊት በሽታ የመጋለጥ እድልን እስከ 61% ድረስ ከፍ የሚያደርገው ሲሆን በተለይም ደግሞ ደማቅና ጠቆር ያለ ከለር ካላቸው ጣፋጭ መጠጦች ልትርቁ ይገባል። ለዚህም ምክንያቱ እንደዚህ አይነት ጣፋጭ መጠጦች በውስጣቸው ካላቸው ከባድ የስኳር መጠን በተጨማሪ ከልክ በላይ የሆነና ኩላሊትን የሚጎዳ የፎስፈረስ መጠንም ስላላቸው ነው። በእርግጥ ፎስፈረስን በተፈጥሯዊ መንገድ ከተለያዩ ምግቦች ውስጥ የምናገኘው ቢሆንም በእነዚህ ጣፋጭ መጠጦች ውስጥ ያለው መጠን ግን እጅግ በጣም ከፍተኛ እና የኩላሊት እድሜን የሚያሳጥር መሆኑን መረዳት ይኖርባቸዋል። ሰባተኛ ሽንትን ለረጅም ጊዜ መያዝ። ሽንትን ለረጅም ጊዜ መያዝ በኩላሊት ላይ ከባድ ጫና ያሳድራል። ለኩላሊት ጠጠር መፈጠርም ምክንያት ከሆኑት ነገሮች ውስጥ አንዱ ነው። በእርግጥ ሽንትን ለጥቂት ደቂቃዎች ብቻ መያዝ ጉዳት ባይኖረውም ጊዜው በረዘመ ቁጥር የሽንት ፊኛ ጡንቻዎች መላላትና በሂደትም ጨርሶ ሽንትን ለመያዝ ያለመቻል ችግርን ያስከትላል። በአስ ሲልም ባክቴሪያዎች ወደ ሰውነት እንዲሰራጭ በማድረግ የሽንት ቧንቧ ኢንፌክሽን ምክንያት ይሆናል። ከሁሉም የከፋው ችግር ግን በኩላሊት ላይ የሚፈጠረው አላስፈላጊ ጫና በመሆኑ ሽንትን ከመያዝ መቆጠብ አስፈላጊ ነው። ስድስተኛ የጨው አጠቃቀም ጨው ላለማቆም ተደጋግመው ከሚሰሙ ሰበቦች ውስጥ የተወሰነ ለሰውነታችን ያስፈልጋል የሚለው ሀሳብ ነው። ይህ መከራከሪያ በእርግጥ ለጨው ብቻ ሳይሆን ለስኳርና ለአልኮል መጠጥም ሲቀርብ የምንሰማው ቢሆንም ፍጹም የተሳሳተ አስተሳሰብ መሆኑን መረዳት ያስፈልጋል። ለጣም ነው እንጂ ከዛሬ ጀምሮ በቤታችሁ ውስጥ አንድም ማንኪያም ባታስቀምጡ በጤናችሁ ላይ የሚደርስ አንድም አይነት ችግር አይኖርም። ለዚህም ደግሞ ምክንያቱ እኛ ባንጨምረውም ከበቂ በላይ ጨው በአብዛኞቹ ምግቦቻችን ውስጥ መኖሩ ነው። ለምሳሌ የምንገዛው ዳቦም ሆነ ተፈጥሯዊ እንቁላል በውስጣቸው የጨው ይዘት መኖሩን ማወቅ አለባችሁ። የታሸጉ ምግቦችን ስትገዙ ከጀርባቸው ያለውን የሶዲየም መጠን ማየት ተገቢ ነው። ከፍተኛ የጨው መጠን የሰውነት የፖታሲየም እና ሶዲየም ባላንስን ስለሚያዛባ ኩላሊት ስራውን ለማከናወን እንዲቸገር ያደርገዋል። ስለዚህ ከምንም በላይ ለኩላሊታችሁ ጤና ስትሉ ከቻላችሁ ለማቆም ካልሆነም ደግሞ መጠኑን ለመቀነስ ይሞክሩ። አምስተኛ በቂ እንቅልፍ አለማግኘት። በቂ እንቅልፍ አለማግኘት የኩላሊት ጤናን በፍጥነት ከሚቀንሱ ዋነኛ ምክንያቶች ውስጥ አንዱ ነው። በእንቅልፍ ሰዓት ሰውነት ራሱን የመገንባት የማጽዳትና የመጠገን ስራውን ያከናውናል። በእነዚህ ሁሉ ተግባራት መሃል ደግሞ ዋናውን ድርሻ የሚወስደው ኩላሊት ነው። በ24 ሰዓት ውስጥ በቂ የጽዳትና የጥገና ጊዜ ካላገኘ ኩላሊት እየደከመና እድሜው እያጠረ ይመጣል። በእርግጥ ለብዙ ሰዎች ሰባት ወይም ስምንት ሰዓት መተኛት ከባድ ቢሆንም ለኩላሊትና አጠቃላይ ሰውነት ጤና ግን እጅግ በጣም አስፈላጊ መሆኑን መረዳት አለባችሁ። አራተኛ የህመም ማስታገሻ መድኃኒቶች ወጋኝ ቆረጠኝ፣ ራሴን አመመኝ እያሉ በሰበብ አስባቡ የህመም ማስታገሻዎችን በተደጋጋሚ መውሰድ ሌላው ኩላሊትን ከጥቅም ውጪ የሚያደርገው መጥፎ ልማድ ነው። እነዚህም መድኃኒቶች በዛ አድርጎ በአንድ ጊዜ መውሰድም ሆነ በትንሹ ለረጅም ጊዜ መጠቀም ኩላሊትን ይጎዳል። በተለይም ራስ ምታት በተደጋጋሚ የሚያጠቃቸው ሰዎች የችግሩን ምክንያት መረዳትና ለእናንተ የሚስማማ ተፈጥሯዊ መፍትሄዎችን መፈለግ ይኖርባቸዋል። ለምሳሌ ዝንጅብልና ጥቁር አዝሙድን መጠቀም ወይም ማሳጅ፣ የእግር ጉዞ ማድረግና ሻወር መውሰድ ለራስ ምታት መፍትሄ ሊሆን ይችላል። በተለይም በአሁን ጊዜ እንደ አድቪልና ፓራሲታሞል ያሉ የህመም ማስታገሻዎች ለብዙ ጊዜ መጠቀም ለክሮኒክ ኩላሊት ህመም ከሚያጋልጡ ምክንያቶች ውስጥ የሚጠቀሱ ናቸው። ሶስተኛ አልኮል መጠጣት አልኮል ከጉዳት ውጪ ምንም ጠቀሜታ የሌለው መጠጥ ነው። አንዳንድ ሰዎች ሰውነት የተወሰነ አልኮል ያስፈልገዋል የሚል መሰረት የሌለው ሀሳብ ቢያነሱም እውነታው ግን ከዛ ፈጽሞ የራቀ ነው። አልኮል የደም ግፊትን በመጨመር በኩላሊት ላይ ከባድ የስራ ጫና ይፈጥራል። በሰውነት ውስጥ ያለውን የውሃ ባላንስን በማዛባት ኩላሊት በተገቢ መልኩ ስራውን ማከናወን እንዳይችል ያደርገዋል። ሁለተኛ፣ ማጨስ። ስለ ሲጋራ ማጨስ ከዚህ በፊት በጣም ብዙ ተብሏል። የደም ግፊትን ከፍ በማድረግ በኩላሊት ላይ ጫና ከማድረጉም በተጨማሪ የደም ቱቦዎች እንዲጠቡ ስለሚያደርግ ለኩላሊት የሚደርሰውን ደም በመቀነስ የኩላሊት ዕድሜን በፍጥነት እንዲያጥር ያደርጋል። አንደኛ፣ ውፍረት። ውፍረትን እንደ መጥፎ ልማድ ማየት ግር የሚያስብል ቢሆንም ውፍረት በአብዛኛው የሚከሰተው ለወራት ወይም ለዓመታት በተደጋገሙ መጥፎ ልማዶች በመሆኑ በዚህ ዝርዝር ውስጥ ሊካተት ግድ ይሆናል። ከዚህ በፊት ባየነው ካልኩሌሽን መሰረት የአንድ ሰው ቢኤምአይ ከ25 በላይ ከሆነ ወፍራም ወይም ኦቨርዌት ነው የምንል ሲሆን ከ30 በላይ ከሆነ ደግሞ ኦቤስ ወይም በጣም ወፍራም ነው ማለት እንችላለን። ታዲያ ውፍረት በሚያመጣው የተለያዩ የተወሳሰቡ ጉዳዮች የተነሳ ለልብና እና ለደም ግፊት ችግሮች የመጋለጥ እድልን የሚያሰፋ ሲሆን፣ እነዚህ የጤና ችግሮች ደግሞ በኩላሊት ላይ ቀጥተኛ አሉታዊ ተጽዕኖን ያሳድራሉ። በተለይም በስብ ክምችት የተነሳ በደም ቧንቧዎች ላይ የሚፈጠረው ጫና ኩላሊት በቂ ደም እንዳያገኝ ያደርጋል። እንዲሁም ሰውነት ሲገዝፍና መጠኑ ከተለመደው በላይ ሲሆን ኩላሊትም የዕለት ተዕለት ስራው እንደሚበዛ መረዳት ያስፈልጋል። ይህም የስራ ጫና መብዛት ኩላሊት ያለ ጊዜው የሚደክምበትና ከጥቅም ውጭ የሚሆንበትን እድል ያሰፈዋል። ስለዚህ የሰውነት ክብደታችሁ ወፍራም የሚባል ደረጃ ከደረሰ በቀን ለሰላሳ ደቂቃ እና በሳምንት ለአምስት ቀን ስፖርታዊ እንቅስቃሴዎችን በማድረግ እንዲሁም አመጋገብን በማስተካከል ክብደታችሁ መቀነስ ይኖርባቸዋል። ታዲያ ከነዚህ ጥንቃቄዎች በተጨማሪ የደም ብዛትና የስኳር በሽታዎች ታማሚ ከሆናችሁ ተገቢውን ክትትልና ቁጥጥር በማድረግ በተዘዋዋሪ የኩላሊታችሁን ጤና እየጠበቃችሁ መሆኑን ልትረዱ ይገባል። ቪዲዮን ከወደዳችሁትና ጠቃሚ ነው ካገኛችሁት ላይክ፣ ሼር እና ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሆኑ። ሰላም ለእናንተ ይሆኑ።